ሰላም ለእናንተ ይሁን። እንዴት ናችሁ? ደና ናችሁ ወይ? እግዚአብሔር ይመስገን ደና ነኝ። እንግዲህ ልብ አንጠልጣዩና አጓጊ የሆነው ኖላዊ ድራማ ተለቋል። ወይዘሮ ባዩሽ በጥዋት መታ በር ስታንኳኳ እንግዲህ አቶ መስፍን ይከፍቱላታል። ባዩሽም እንግዲህ አቶ መስፍንን እንዳየችው በጣም ትደነግጣለች። ባዩሽ እንዴት ነሽ ብሎ በቃ ቀፊኝ እንጂ ሲላት ለቀፈ እንደ ምንም በጣም ስለደነገጠች በቃ ደመ ነብሷን ታቅፈዋለች ሰላም ትለዋለች እሷም እንግዲህ እንዴት መጣ ስትለው መምጣቴን አልሰማሽም እንዴ ምን ነው ተረበሽ ምን ነው ስደነገጥሽ ሲላታል ከዛ እሷም እንግዲህ መሄድ አለብኝ ምን ነው ደርሰሽ ለመመለስ ነው እንዴ የመጣሽው ሲላት መሄድ አለብኝ ብላ በቃ ደንግጣ ወጣ ትሄዳለች ሀና ና አባቷ እንግዲህ ሆስፒታል ሆነው፣ ሀናም እንግዲህ አባ አሁን እንዴት ነ ስትለው፣ አባ ኖላዊም አሁንማ አሸወይና ነው ይሏታል። ሀናም አባ ኖላዊም በቅርብማ ሀኗ እንግዲህ በቅርብ ማድነህ ከዚህ ሆስፒታል እንወጣለን፣ ስትለው እንግዲህ ሀባኖላ ወይም ከዳንኩማ፣ ምን ከዚህ ሆስፒታል ብቻ ከአዲስ አበባ ከአዲስ አበባ ምነው እንጂ ውልቅ የምንለው ይሏታል። ሀኗም እንግዲህ ደንገጠትልና፣ አሀ ለካ እሱም አለ ትላለች። እንግዲህ የያዘችውን በሆዶ ይዛ አባኖላው ምነው፣ ነው አንቺ ወደ ደሴ የመመለስ ፍላጎት የለሽም እንዴ ሲሏተኝ፣ ሀኗም ደ ደሴ በጣም ናፍቀኛለች ግን ደግሞ ትለዋለች። አባም አይ ወደ ደሴ የመመለስ ፍላጎት የለሽም መሰለኝ እንደዚያ ሳይሆን ትለዋለች። አናም አዲስ አበባ በጣም የምትወደድ ከተማ ናት ትለዋለች። አባ ኖላ ወይም ሀንዬ አዲስ አበባ ደግሞ ምን ሆነው የሚወደድ ይሏታል። አናም ከተማዋ ናታ፣ ደግሞም ህዝቦቿ በጣም ፍቅር ናቸው ስትላቸው፣ አባኖላ ወይም አረቴ ልጄ እንዲው በፍቅር ከወሎ ህዝብ የሚበልጥ አለ ይሏታል። ሀናም ቢሆንም አባት ላቸዋለች። አባኖላ ወይም ገብሬ ጸጋዬ ገብረ መድን ምን አለ መሰለሽ አለም አለም ሲሰለጥን ወሎን ይመስላል ብሏል። ታዲያ ወደ ሰለጠነው ህዝብ ብንመለስ አይሻልም? ይላታለኝ ሀናም እሱማ ትክክል ነህ አባዬ፣ ለማንኛውም እኔ ወደ ስራ ሊሄድ ቶሎ መለሳለሁ ትለዋለች። አባን ወላዊም አይ የአንቺ ቶሎ መመለስ እንኳን ቶሎ ታዩው እንኳን ቶሎ ተይው ያንችን ቶሎ መመለስ እመለሳለሁ ብለሽ ትሄጅና በዚህ ጥፍት ብለሽ ጥፍት ብለሽ ነው የምትቀርብ፣ ይሏታል። ሀና ምን ላድርግ አባዬ፣ ምን ላድርግ ብለህ ነው አባ ያንተን ህክምና ወጪ የቻለችው እኮ አሰሬናት እሷን እንዳይከፋት ብዬ እኮ ነው ትለዋለች። አባን ውላዊም እንዲያው ያን ሁሉ ገንዘብ ከቻለች ላንቺ ጉልበት ሰስታ ነው ይሏታለኝ። ሀናም እሷ ምንም ባትናገረኝም እኔ መቅረት የለብኝም ስትላቸው አባኖላዊም ካልሽሽ ሂጂ ልጄ፣ ይሏታል። ሀናም ደግሞ አሴር አሁን አሴር ደግሞ አሁን ይመጣል ትለዋለች። አባኖላዊም ከዚህ ሀገር እሱን በይጥልልኝ፣ ምን እንደምሆን የፈጠረኝ ብቻ ነው የሚያውቀው ይሏታለኝ። ሀናም እንግዲህ እህ አባዬ አንተን የሚያስከፋ ከሆነማ በቃ አልሄድም፣ ምንም ቢሆን ካንተ የሚበልጥብኝ የለም ትለዋለች። አባ ኖላዊም እኔ እኮ አሴር ከዚ አሴር ከዚች ኩርምት እያለ ሲውል አሳዝኖኝ ነው እንጂ አንቺ መስራት እንዳለብሽ ጠፍቶኝ አይደለም ይሏታል። ሀናም እሱማ ይገባኛል፣ ዛሬ ቶሎ ነው የምመጣው ሻባ ትለዋለች። ይህ በዚህ እንዳለ እንግዲህ ባዩሽ ለርግብ ስልክ ትደውልላታለች። እርግብም ስልኩ ስታየው ደንግጣ ወደ ሽንት ቤት ትሄድና አክስቴ በሰላም ነው በዚህ ሰዓት ስትላት፣ ባዩሽም አዎ በሰላም ነው፣ ግን እንዴት አደርሽ አይቀድምም ስትላት፣ እርግብም እንግዲህ ምን ላድርግ አስደነገጥሽኝ ኮ አክስቴ ትላታለች። ባዩሽም ቤት መተሽ ባዩሽም እንግዲህ ቤት መጥቼ ውቃቤ ተገፎ ተመለስኩኝ ትላታለች። ለሚላት ትናንት መጣለው ብዬ ስለነበረ መጥቼ ነበረ እና ተመለስኩ። ሌላውን ስትመጭ እነግርሻለሁ፣ በቃ ትላታለች። እርግብም የት ነው የምመጣው ስትላት፣ ባዩሽም አሁን ቤተ ክርስቲያን ብለሽ ውጭ እና ነይ ትላታለች። እርግብም እንዲያ ክስቲ እንቅልፌን አልጨረስኩ መተኛ ትፈልጋለው፣ ስትላት ባዩሽም የምን አባሽ እንቅልፍ ነው አንቺ? በዚህ ሰዓት ምን ይሁን ብለሽ ነው የምትተኙ? ስትላት እርግብም እንግዲህ በጧት መነሳት እንደማልወድ ታውቂ የለ እንዴት ላታለች ባዩሽም አይ እንግዲህ ከፊት ከፊት ከፊት ለፊታችን ስንት አላማ አለን። አንቺ ትተኛለሽ? ከግቢ ውጭ ነኝ አሁን ቶሎ ነይ ትላት አለች። እርግብም እንግዲህ እሺ በቃ መጣው ብላ ባይዋጥላትም ስልኩን ትዘጋለች። ባዩሽም ጎሽ የኔ ልጅ እንደዚህ ነው የሚባለው ትላት ብላ ስልኩን ከዘጋች በኋላ በጠዋት መነሳት አልወድም ትለኛለች እንዲህ ሁሉም ሰው ሁሉም ሰው ቢመቸው በጧት መነሳት አይወድም። አልጎ ሲመቻት ጊዜ ለምን እንደገባች እረሳችሁ እያለች ለብቻዋ ታወራለች። ሀና እንግዲህ አሲርን መንገድ ላይ ቁጭ ብላ ትጠብቀውና ይገናኛሉ። ሩቅ ነበርህ እንዴ ስትለው ቆየሁብሽ አንቾ ስትደውልኝ ተኝቼ ነበረ ይላታል። ሃናም እንግዲህ ይቅርታ ከእንቅልፍ ነው የቀሰቀስኩ፣ ስትለው አሴርም ችግር የለውም፣ ግን እኮ መሄድ ትቼ ነበረ እኔ ፋዘር ጋር ሄዳለሁ ይላታል። ሀና መሄድ እችል ነበር፣ ግን ላወራ ስለፈለግኩ ነው ላገኝ የፈለግኩት ስትለው፣ እንግዲህ አሴርም ምንድን ነው የተፈጠረ ነገር አለ እንዲህ አንቺ ይላታል። አናም ስራ ልሄድ ስለሆነ ቶሎ ና ውራ፣ ግን ሚስጥር መደበቅ የምትችል ከሆነ ነው ስትለው የምነግርህ ትለዋለች አሴር፣ ምን ነው ይህን ያህል ከባድ ነው እንዴ ነገሩ፣ ሲላተኝ የምትነግርኝ ሲላት ሀና ምን እንጃ ብቻ ለማንም እንድትናገር አልፈልግም፣ በተለይ ደግሞ ለአባዬ ትለዋለች አሴርም አሴርም እንግዲህ ለፋዘር ካልተናገርኩኝ ምንን ወር የሆነ ታዲያ ለፋዘር አለመናገር አልችልም ይላታል። ሀናም እንደሱ ከሆነ በቃል ነግረን ስትለው አሴርም ስቀልድ ነው ባክሽ ይላታል። ሀናም አሴር ቤተሰቦቼን እኮ አገኘኋቸው ትለዋለች። አሴርም የምን ቤተሰብ ከፋዘር የውጭ ቤተሰብ አለሽ እንዴ ይላታል። ሀናም አባዬ ወላጅ አባቴ እንዳልሆነ ታውቃለህ ወላጆቼን አገኘኋቸው ትለዋለች። አሴርም ሀና መቼም በእንቅልፍ ልብሽ አይደለም ሲላተኝ ሀናም እውነት ነው አሴር፣ የኔን ሙሉ ታሪክ የያዘች የያዘች የጠፋባትን ቤተሰብ አግኝታለች ያ ማለት ደግሞ ልጃቸውን የኔ ማለት ነው ትለዋለች። አሴርም ቆይ እንዴት ሲላተኝ ሀናም ልጅቱ የጠፋችው የጠፋችባቸው ከ16 ዓመት በፊት አክሱም ነበረ። አባዬም ነው ያገኘኝ ከ16 ዓመት በፊት አክሱም ነው። ልጅቷ የያዘችው የልጅነት ልጅነት ፎቶ ደግሞ የኔ ነው ትለዋለች። አሴርም ቆይ እንዴት ነው ያገኘሻቸው እና ሰዎቹ ልጃቸው መሆንሽን አቀዋል? ሲላተኝ፣ ሀናም አሁን ሀናም እንግዲህ እሱ ነው አሁን ላይ ችግር የሆነብኝ። ሌላ ልጅ ነኝ ብላ የመጣች ልጅ አለች። ሰዎቹ ደግሞ ከኔ ልጅ ትልቅ እሷን አምነዋታል። በቅርቡ ምርመራ ይደረጋለን በሚል ተስማምተናል፣ ትለዋለች። በልታሊ ታሪኩ ረጅም ነው። እየሸኘ ሄሊንገሬ ተባብለው አብረው ይሄዳሉ። ይህ በዚህ እንዳለ እንግዲህ በባዩሽና እርግብ በቀጠሯቸው መሰረት ይገናኛሉ። እንግዲህ ምን ነው ዘገየሽ ስትላት፣ እርግብም ማክስቴ እጧት መነሳት እንደማልወድ ታውቂያለሽ ትላታለች። ባዩሽም አንዳንዴ እንኳን ጽርቅ ብትሰሪ ትላት አለች። እርግብም እንግዲህ ለጽድቅ ነው የጠራውሽ ያልሽ ንዋ ስትላት፣ ባዩሽም ለጽድቅ ባይሆንም መቼም ለኩነኔ አይሆንም፣ አሁን ነው የሄድን እናውራ ትላት አለች። እርግብም ጧት እንዴት መጣች ስትላት፣ ባዩሽ ቆይ ለምንድን ነው አባት መምጣቱን ያልነገርሽ ስትላት፣ እርግብም እንግዲህ በእውነት ወጥታ ደናግጣ የመሰላት የሰው ላጅ አባት ነበረ። ባዩሽ ግን የምትላት ስለ መስፍን፣ መስፍን ስለ ሜላት ባል ነበረ። ባዩሽም እንግዲህ እሱ ነው እንዲህ አባትሽ አባትሽ ያልሽኝ ስትላታይ ባይ ተሰሚኛለሽ እርግብ ከዚህ በኋላ ሌላ አባት እንዳለሽ እንድታስብ አልፈልግም ትላታለች እርግብ ማክስቲ እያወራሽ እያስፈራራሽኝ ነው እንዲ ትላታለች ባዩሽም ከዚያ ቤት የገባሽው ለአንድና ለአንድ አላማ ብቻ ነው ወደ ኋላ ማፈግፈግ የለም ከዚህ በኋላ ሌላ ቤት የለሽም የገባንበትን አላማ ደግሞ ጠንቅቀሽ ታውቂያለሽ እርግብ እሱም ማቃለው፣ ድንገት ስትጠይቂ ግራ ገብቶኝ ሊኮኑት ትላታለች። ባዩሽም ምንም አይነት ግራ መጋባት የሚባል ነገር የለም። የጀመርነው ማብቄን የሌለው ጦርነት ነው። ወይ ገለን አለበለዚያ ደግሞ ሙተን ነው የምንወጣው። ትላታለች ሰላም። እንግዲህ እናቷ ክፍል ሄድና ትሄዳለች። እናትም የምንወጧት በዚህ ሰዓት ቤተክርስቲያን ለመሄድ ካልሆነ በቀር ተነስተሻ ታውቂም ነበር ትላታለች። ሰላምም ምንም አልኮንኩም። ቤተክርስቲያኑንማ እርግብ ሄደችልኝ ትላታለች። እናትም እርግብ ጡላት ለች። ሰላምም ምን ነው ተገረምሽ? ስትላት እንግዲህ እናቷም እሷ በጠዋት መነሳት እንደማትወድ ነበር የማቀው። ምን ሆና ይሆን? አሟት ይሆን እንዴ? ትላለች። ሰላምም እሷ ምን ሆና የማታል ስትል እናትም ምን አውቄ ታዲያ ምን ሆና ነው በሌሊት የሄደች ትላታለች። ሰላምም እማዬ የታመመ ሰው ብቻ ነው እንዴ ቤተ ክርስቲያን የሚሄደው? በፎቶ ስትንሰፈሰፊላት ኑረሻል፣ አሁን ደግሞ በአካል ስታገኛት ቢቀርብሽ ምን አለ ትላታለች። እናትም አሁን በዚህ ሰዓት የመጣሽው ስለ እሷ ልትነግሪ ነው እንዴ ስትላት፣ ሰላምም እማዬ አንቺ እናታችን እናታችን የሆንሽውን ያህል እሱም አባታችን ነው አንቺ በኛ ህይወት የሚያገባሽን ያህል እሱ የሚያገባዋል ትላታለች ስለ አባታቸው እንግዲህ። እናትም ሰላም ሰሞኑን ደግሞ ምንድን ነው ያመጣሽው? ቀጥተኛ ልጅ አልነበርሽ እንዴ? ይህ ነገር ማወሳሰብ ከማን ነው የተማርሹ? ትላታለች ሰላምም እናንተ በእኛ ህይወት የሚመለከታችሁን ያህል እኛ ደግሞ የእናንተ ህይወት ይመለከተናል ትላታለች። እናትም እና ስትል ሰላምም እናማ ከዚህ ከዚህ በኋላ በሰላም ሰላም ፈጥራችሁ በተረጋጋ ህይወት አንድ ላይ እንድትኖሩ እንፈልጋለን ስትል፣ እንግዲህ ሜላት ከዚህ በኋላ እኔና መስፍን ሙተን እንኳን ባልና ሚስት መሆን አንችልም። አንቺ የማታውቂያቸው ብዙ ነገር